ትራኦሬን ለመጠበቅ የተላኩት የሩሲያ ኮማንዶችና ምዕራባውያንን ያስደነገጠው የፑቲንና ትራኦሬ ወዳጅነት። በኬንያ፣ ሴኔጋል፣ ናይጄሪያና በሌሎች ሀገራት የሚገኙ አፍሪካውያን የራሳቸው ሀገር መሪ ሳይሆን የቡርኪናውን ፕሬዚዳንት የትራኦሬ ምስል በየግድግዳው በቤት መኪኖችና አውቶቡሶች ላይ ማድረግ ጀምሯል። እኛ ያለን ኢብራሂም ትራኦሬ ላይ ምንም አይነት አደጋ አይደርስበትም። አሜሪካና ፈረንሳይ የአንድ ነጻ አገር ፕሬዚዳንትን ይዘው የማሰር መብት የላቸውም ሲሉ መጮህ ጀምረዋል። ኦ አፍሪካ፣ አንቺ የጥቁሮች ፈርጥ መገኛ፣ አሁን ነቅተሻል! አዎ እማማ አፍሪካ ከእንቅልፍሽ ነቅተሻል የሚሉ ድምጾች ማስተጋባት ጀምረዋል። የመላው አፍሪካ ምድር ያጥለቀለቀው ድጋፍ አለምን አጀባ አሰኝቷል። በዚህ በኩል ደግሞ ጉብኚ ቁጡና ምዕራቡን አለም ብቻቸውን ያንቀጠቀጡት የሩሲያው መሪ ቭላዲሚር ፑቲን ቡርኪና ፋሶና ትራኦሬን በሚመለከት እጅግ አስደናቂ ተግባር ፈጽመዋል። ሰማይ ምድር የሚሰነጥቁ ኮማንዶች ቡርኪና ፋሶ ተልኳል። ምዕራባውያን በድንጋጤ ተውጧል። በትንታኔ እንመለከቷለን። አብራችሁን ቆዩ። የሩሲያ ፕሬዚዳንት ቭላዲሚር ፑቲን የመላው አፍሪካውያንን በተለይም የቡርኪና ፋሶን ሕዝብ ደም የሚያሞቅ በደስታ የሚያሰክር አስገራሚ ንግግር አድርጓል። ነገሮቹ ግልጽ እንዲሆኑ እፈልጋለሁ። ኢብራሂም ትራውሬ ያገሩን ፍላጎትና መድረሻ አጢኖ በመመርመር እኔ ጋር መጣ። እኔ እንደ አንድ የንግድ ሸርኩና ህልሙን ለማሳካት ጓደኛ ሆኜ ነው የተቀበልኩት። ሩሲያ ከቡርኪና ፋሶ ምንም ነገር አትሰርቅም። ሀብት ብዝበዛ የማድረግ ፍላጎት የላትም። ፍትሐዊ ንግድ እንዲኖር እንፈልጋለን። በሀገራችን ሆነን ወደ ቡርኪና ፋሶ ሀገር ሳንገባ ቡርኪና ፋሶ ያላትን ማድን በራሱ ሀገር አምርታ በንግድ ስምምነታችን መሰረት ወደ እኛ ሀገር መላክ ነው። የቡርኪና ፋሶን የማድን ሀብት የመስረቅና የመንበዝበዝ ፍላጎት ቢኖረን የሀገራችን ማድን አምራቾች ቡርኪና ፋሶን ገብተው እንዲሰሩ እናደርግ ነበር። እኛ ግን ፍትሐዊ ንግድ ተጠቃሚነትን ስለምንፈልግ ይህንን አናደርግም። እንደ ሀያላን ሀገር በሌሎች አገር ገብተን ተጽዕኖ መፍጠር አንፈልግም። አሜሪካና ፈረንሳይ ኢብራሂም ትራውሬን በጥላቻ አይን ነው የሚመለከቱት። ምክንያቱም ትራውሬ አይኔ እያየ የሀገሬን የማዕድን ሀብት አትስረቁም በማለቱ ነው። የቡርኪናፋሶን ሀብት መስረቅ ባለመቻላቸው እሱን በሌብነት ወንጅለው ከስልጣን ማስወገድ ይፈልጋሉ። ይህ ደግሞ አይሆንም። ትራኦሬ ከነሱ ጋር ያለውን ግንኙነት አቋርጦ አገሩን ለማሳደግ እየሰራ እንደሆነ አይቻለሁ። ኢብራሂም ትራኦሬ ወንድሜ ነው። እሱን ለመከላከል ሁሉንም አማራጭ እጠቀማለሁ። አሜሪካና ሌሎች ሀገሮች በኢብራሂም ትራኦሬ ምንም የማድረግ ስልጣን የላቸውም። እሱ የአንድ ነጻ አገር ፕሬዚዳንት ነው። በዛ ልክ ክብር ሊሰጡት ይገባል። እጅግ በሚያስገርም ሁኔታ ሩሲያ የቡርኪና ፋሶን ፕሬዚዳንት ኢብራሂም ትራውሬን ለመደገፍ በከፍተኛ የስልጠና ብቃት ያጠናቀቁ ልዩ ኮማንዶችን ወደ ቡርኪና ፋሶ መላኳን ከአገሪቱ የዜና ምንጮች ለመረዳት ተችሏል። ራሽያ ለቡርኪና ፋሶ ልዩ ወታደሮችን ለመላክ ያስገደዳት፣ በፈረንሳይና በሌሎች ሀገራት የተመራ ልዩ ገዳይ ቡድን ኢብራሂም ትራውሬ ላይ ተደጋጋሚ የግድያ ሙከራ ማድረጋቸውን ተከትሎ ነው ወደ ቡርኪና ፋሶ ያቀኑ የሚገኙት የራሽያ ወታደሮች የቡርኪና ፋሶን ዋና አየር ማረፊያን እንደሚቆጣጠሩ ተጠቁሟል። ከራሽያ በተጨማሪ ሰሜን ኮሪያና ቻይና ኢብራሂም ትራውሬ ላይ አንዳች ነገር ቢፈጠር ዝም ብለን አና የማለታቸውን ቡርኪና ቱዌኒፎር አስነብቧል። የራሽያው ፕሬዚዳንት ፑቲን እኛ እያለን ኢብራሂም ትራውሬ ላይ ምንም አይነት አደጋ አይደርስበትም፣ አሜሪካና ፈረንሳይ የአንድ ነጻ አገር ፕሬዚዳንትን ይዘው የማሰር መብት የላቸውም ያሉ ሲሆን ሩሲያ ከቡርኪና ፋሶ ምንም ነገር አትሰርቅም፣ ሀብት ብዝበዛ የማድረግ ፍላጎት የላትም ፍታዊ ንግድ እንዲኖር እንፈልጋለን ብሏል። እኛ ሀገራችን ላይ ሆነን ወደ ቡርኪና ፋሶ አገር ሳንገባ ቡርኪና ፋሶ ያላትን ማድን በራሱ ሀገር አምርታ በንግድ ስምምነታችን መሰረት ወደ እኛ ሀገር መሸጥ ነው ብሏል። ከዚያ አስቀድሞ የቡርኪና ፋሶ መሪ በሆነው ኢብራሂም ትራውሬ ላይ ከቀናት በፊት ለ19ኛ ጊዜ የተቀነባበረ የግድያ ሙከራ መደረጉን ተከትሎ ትራውሬ ለራሽያው ፕሬዝዳንት ቭላድሚር ፑቲን አስቸኳይ የጦር መሳሪያ ድጋፍ እንዲደረግለት መጠየቁንና ራሽያም የጦር መሳሪያ በአስቸኳይ ወደ ቡርኪና ፋሶ ለመላክ ቁርጠኛ መሆኗን የሀገሪቱ የዜና ምንጮች ዘግቧል። የግድያ ሙከራው በፈረንሳይ የሚደገፍ በመሆኑና በሀገሪቱ የታጠቁ ቡድኖች ከፍተኛ ስጋት መፍጠራቸውን ተከትሎ ራሺያ ለቡርኪና ፋሶ የጦር መሳሪያ ድጋፍ እንደምታደርግ ይጠበቃል። ራሽያና ቡርኪና ፋሶ በባለፈው ጥቅምት ወር በወታደራዊ ጉዳዮች በትብብር ለመስራት መስማማታቸው የሚታወስ ነው። ትራውሬ ሀገሬና ህዝቤ ነጻ እስኪወጣ ድረስ እዋጋቸዋለሁ ብሏል። በቅርቡ እጅግ አደገኛ የተባለና በምዕራቡ ዓለም ሴረኞችና ከሀገራቸው ቡርኪና ፋሶ እድገት ይልቅ የምዕራባውያን ፍርፋሪ በበለጠባቸው ቡችሎች ራሳቸውን የጌቶች ባሪያ ማድረግ በማይታክታቸው ባርነታቸውን እንደ ሽልማት በተቀበሉ የሀገር ባንዳዎች ጥምረት በዚህ የመላው አፍሪካውያን ተስፋ በሆነው የቡርኪና ፋሶን ፕሬዚዳንት ኢብራሂም ትራኦሬ ላይ የመፈንቅለ መንግስት ሙከራ አሊያም የግድያ ሙከራ አድርጎበት ነበር። የመፈንቅለ መንግስት ሙከራው በርካታ ወታደራዊ አባላትን ያሳተፈ እንደነበረ የሀገሪቱ የደህንነት ሚኒስቴር ማሐሙድ ሳና በወቅቱ አስታውቀው ነበር። የሀገሪቱ የደህንነት አገልግሎት ተቋም የሴራው አካል በሆኑ የቡርኪናቢ ወታደሮችና የታጣቂ ቡድን መሪዎች መካከል የነበረውን ግንኙነት በመጥለፍ የሚገኙበትን ቦታና የወታደራዊ እንቅስቃሴዎችን ዝርዝር ሁኔታ እንዳገኙ ሚኒስትሩ ጨምረው ገልጸዋል። በቡርኪና ፋሶ ፕሬዚዳንት ላይ የተሰራው መፈንቅለ መንግስት በመጀመሪያ ሚያዝያ 8 ቀን ለማካሄድ ታቅዶ እንደነበረ ሚኒስትሩ ተናግረዋል። ከዚህ ጋር በተያያዘ የውጭ ዜጎችን ጨምሮ ዘጠኝ ሰዎች በቁጥጥር ስር ውለዋል። ከዚህ ጀርባ የፈረንሳይ እጅ እንዳለበት ተዘግቧል። ሌላውና እጅግ አስገራሚ ነገር ደግሞ ከወደ አሜሪካ የተሰማው ጉድ ነው። ኢብራሂም ትራውሬ ለህዝቡ ስጋት ነው፣ የቡርኪና ፋሶን የወርቅ ክምችት ለግል ጥቅሙ አላግባብነት እየተጠቀመበት ነው ሲሉ የዩኤስ አሜሪካ ጄኔራል ማይክል ላንግሌን ተናግረዋል። እኚህ ሰው ይህንን ሲናገሩ የአሜሪካን እቅድ ቁልጭ አድርጎ ያሳየ ነው። ጄኔራል ማይክል ላንግሌ የዩናይትድ ስቴትስ አፍሪካን ኮማንዶ አፍሪኮም ኃላፊ የቡርኪና ፋሶን ፕሬዚዳንት ካፒቴን ኢብራሂም ትራውሬ የአመራር ዘይቤ መቃወማቸው ተነግሯል። በቅርቡ በዩኤስ ሴኔት ችሎት ላይ አወዛጋቢውን ክስ ያቀረበው ለንግሌ የወታደራዊ መሪውን የሀገሪቱ ሀብት ለግል ደህንነት ጥበቃ እንዲያደርጉ አድርጓል ሲል ከሷል። እንደ ማይክል ገልጻ ከሆነ ኢብራሂም ትራውሬ የሀገሪቱን የወርቅ ክምችት ከብሔራዊ ጥቅም ይልቅ ለግል ጥቅሙ እየተጠቀምበት ነው፣ በመሆኑም ለገዛ ወገኖቹ ስጋት ነው ብሏል። ትራውሬ ብሔራዊ ሀብቱን ለደህነ ጥቅሙ እንዴት እንዳዘዋወረው አጽንኦት ሰጥቶ ተናግሯል። ይህ ተከትሎ የተለያዩ የሀገር ውስጥና የአፍሪካ ሚዲያዎች በዩኤስ ሴኔት ላይ ቅሬታቸውን እያሰሙ ይገኛሉ። አንዳንድ ባለሙያዎች በዩኤስ ጄኔራል በኩል የቀረበው ክስ መሰረተ ቢስ መሆኑን ቡርኪና ፋሶ በቅርቡ የአሜሪካን ሰልባጅ አልፈልግም በማለቷ በቀል መሆኑን ገልጿል። የአሜሪካ ሴኔት ይህንን ክስ ቢያቀርቡም የፕሬዝዳንት ኢብራሂም ትራውሬ ሁለት ዓመታት የፈጸማቸው ተግባራት ወጣቶች እድሉን ማጣታቸው እንጂ የመሪነት አቅም እንዳላቸው ማረጋገጫ ተደርጎ እየተወሰደ ይገኛል። የቡርኪና ፋሶ አጠቃላይ ምርት ከ18.8 ቢሊዮን ዶላር ወደ 22.1 ቢሊዮን ዶላር ገደማ ማድረጉ የአገር ውስጥ የማቀነባ ማጓበር አቅምን ለማሳደግ ዘመናዊ የወርቅ ማዕድን በመክፈት ያልተጣራ የቡርኪና ፋሶ ወርቅ ወደ አውሮፓ መላክ መቆሙ የቡርኪና ፋሶን ሁለተኛውን የጥጥ ማቀነባበሪያ ፋብሪካ በመገንባት ምርትን ለማሳደግና የገጠር ባለድርሻ አካላትን ለመደገፍ ከ400 በላይ ትራክተሮችን፣ 239 ቲለር፣ 710 የሞተር ፓምፖችንና 714 ሞተር ብስክሌቶችን በማሰራጨት ለግብርና ቅድሚያ መስጠት በቡርኪና ፋሶ የቲማቲም ምርት በ2002 ከነበረበት 315 ሜትሪክ ቶን በ2024 ወደ 360,000 ሜትሪክቶን ማሳደግ መቻሉ ለአሜሪካና ለመሰለ የአውሮፓ ሀገራት አምባገንነት ነው። ምክንያቱም እነሱ የሚፈልጉት በረጅም ገመድ አስረውት የነሱን ጩኸት የሚጮህ ውሻ ብቻ ነው። ግን ይህ በኢብራሂም ትራውሪ ዘንድ ተቀባይነት የለውም። የእናንተ ዘመን አክትሟል፣ ሀገሬን ለቃችሁ ውጡ፣ የሀገሬን ሀብት ለሀገሬ ቡርኪና ፋሶን አውለዋለሁ በማለት ከፍተኛ እንቅስቃሴ ጀምሯል። ይህ ደግሞ የአፍሪካን ማደግ አሊያም በአፍሪካ ውስጥ የነቃና የበቃ መሪ መፈጠር የማይፈልጉትን አሜሪካና ሌሎች የምዕራቡ ዓለም ሀገራትን አላስደሰተም። እንግዲህ የኢብራሂም ትራኦሬ አስደናቂ የአመራር ጥበብ ያላደነቀ ሀገር ማን ነው? የራሷ የአሜሪካ ጋዜጠኞች ሳይቀሩ ስሙን በተደጋጋሚ እየጠሩ ሲያሞካሹ አልነበረም? የማሽላ ምርት በ2022 ከ970 ሺህ ሜትሪክ ቶን በ2024 ወደ 1.1 ሚሊዮን ሜትሪክ ቶን ከፍ ማለቱ፣ የሩዝ ምርት በ2022 ከነበረበት 280 ሺህ ሜትሪክ ቶን በ2024 ወደ 326 ሺህ ሜትሪክ ቶን ማደጉ የግብርና ምርትን ከፍ ለማድረግ የተሻሻሉ ዘርና ሌሎች የእርሻ ግብዓቶችን ማቅረቡ፣ አንድ ሚሊዮን መንገደኞችን ማስተናገድ የሚችል አዲስ አየር ማረፊያ፣ በአፍሪካ የመጀመሪያው የኤሌክትሪክ መኪና ማምረቱን የራሳቸው አሜሪካውያን ሚዲያዎች ሳይቀር የዘገቡለት እውነታ ነው። ይህንን የሚያውቁትም አሜሪካን አዛኝ ቅቤ አንጓጅ ብለዋታል። የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራኦሬ አፍሪካውያን ለምን እርስ በርስ ለመዋደድ እንደሚቸገሩ ሀሳባቸውን በቅርቡ አካፍለዋል። አፍሪካን ስንመለከት ፈጣሪ ከባረካቸው እጅግ ሰላማዊ አህጉራት አንዷ ነች። አሁን ላይ በመካከላችን የምናያቸው ግጭቶች በዋናነት አውሮፓውያን አንዱ ሀገር ከሌላ ሀገር እንዳይዋደድ አብሮ እንዳይሰራና እንዳያድግ የመለያየት ዘር ስለዘሩ ነው። ራሳችንን መጠየቅ አለብን ለምንድ ነው አውሮፓውያን በአፍሪካውያን ዘንድ እንደምናየው እርስ በርስ ሲጠላለፉ የማናየው? እነሱ እኛን ሆን ብለው እርስ በርሳችን እንድንጋጭ ስላደረጉን ነው። እነሱ አንድ ሆነው ወንድሞቻችንና እህቶቻችንን እንድንጠላ አስተምረውናል። በአውሮፓ ውስጥ እንዲህ አይነቱ ክፍፍል ማየት ብርቅ ነው። ይህንን ተገንዝበን ጥላቻን ማቆምና የተሻለች አፍሪካን ለመገንባት በጋራ መስራት አለብን የሚል መልእክት አስተላልፈዋል። አፍሪካ ነቅታለች እና በቴክኖሎጂ ዘርፍም እየተመነደገች ነው ነው የመጀመሪያው የአፍሪካ የኤሌክትሪክ መኪና ለአፍሪካ ገበያ ቀረበ። ቡርኪና ፋሶ በ7000 ዶላሮች የችርቻሩ ዋጋ ኢትዋ የተባለውን በአፍሪካ የመጀመሪያው የኤሌክትሪክ መኪና ለአፍሪካ ገበያ ቀረበች። የቡርኪናቤ መኪና አምራች በሆነው ኢታዋ አማካኝነት የሀገር ውስጥ ሀብቶችንና እውቀቶችን በመጠቀም በቡርኪና ፋሶ ተመርቶ የሚገጣጠመው ለከተማና ለገጠር አካባቢዎች ተስማሚ የሆነውን ከ30 ደቂቃ ቻርጅ በኋላ 330 ኪሎ ሜትር ወይም 205 ማይል ርቀትን መጓዝ የሚችለው ነው ኤአይ ቴክኖሎጂዎች ምቾትና ጥንካሬ በቂ መለዋወጫ፣ የዓመታት ጋራንቲ ያለው ኢታዋ የኤሌክትሪክ መኪና በተመጣጣኝ ዋጋ ለአፍሪካ ገበያ ሊቀርብ መሆኑ ተሰምቷል። ይህ አገሪቱ በምዕራብ አፍሪካ የቴክኖሎጂ ማዕከል ለመሆን ያላትን ቁርጠኝነት ያሳያል። በሀገሪቱ የኢንዱስትሪና የቴክኖሎጂ እድገት ውስጥ ትልቅ ምዕራፍ ይከፍታል የተባለው የኤሌክትሪክ መኪና በኦንላይን ገበያ በ7000 ዶላር የሽርቻር ዋጋ እየተሸጠ ይገኛል። ከዚህም በተጨማሪ የአፍሪካ ምርትን በዓለም አቀፍ ደረጃ አዲስ ምርታ ያሳዩት እንደ ቤተኛውና ሳሄል ያሉ የኩባንያው ሞዴሎች እንደ ጂፒኤስ አሰሳ፣ ብሉቱዝ እና የፀሐይ ኃይል መሙላት ያሉ የተራቀቁ ቴክኖሎጂን በመያዝ በዓለም ገበያው ላይም ተወዳዳሪዎች ይሆናሉ ተብሏል። እንደ ሞርዶር ኢንተለጀንስ ዘገባ የአፍሪካ የ የኤሌክትሪክ ተሽከርካሪዎች ገበያ እንደ ኢሮፓውያን አቆጣጠር በ2021 11.94 ቢሊዮን ዶላር ዋጋ ያለው ሲሆን በ2027 21.39 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል። ይህም በየአመቱ 12 በመቶ ይጨምራል። ስለዚህም የኢትዋ የኤሌክትሪክ መኪና መጀመር በቡርኪና ፋሶ ኢኮኖሚ ላይ ከፍተኛ ተጽዕኖ እንደሚያሳድር ይጠበቃል። ይህ አፍሪካ ለቴክኖሎጂ ፈጠራ ያላትን መቃቅም የሚያሳይ ጅምር በማኑፋክቸሪንግ በሽያጭና በጥገናና በታዳሽ ኃይል ዘርፎች በሺዎች